ሰው ትዳሩ ፈርሶ ወይም ደግሞ ሊደሰት ወይ ሊጨፍር ምናምን ሊቦርቅ አይችልም። ሰው አይወጣልኝም እንዴ ለምድሮ ሰው የሚከዳኝ ምናምን ብዬ በቃ ደበረኝ። ካብርሽ ጋር ብጌውም አድርጎኝም አያውቅምና እኔ ግን የሩታ በዚህን አልክል መጨነቅ እና በዚህን አልክልል ማልቀስ በዚህን አክል አንገት መድፋት አስፈላጊ ነው ብዬ አልልም። ምክንያቱም አዎ እየተደረጉ ያሉት ነገሮች በጣም ያሳዝናሉ፣ በጣም ይደብራሉ። በጣም እንዳንድ ሰው ማለት ነው። ነገር ግን ይሄ ሰውዬ መጀመሪያ ከሷ ጋርም ኖሮ አልነበረም እኮ በቃ ልቡ እንዳለ ሸፍቶ ነበርና እሷ የተገላገልኩ እንደፈለግኩን ማለት ነው እንጂ፣ ያለብሽ አሁን ከነሱ የበለጠ ተደስተሽ ስቀሽ ቦርቀሽ ማሳየት ሲገባሽ አንገትሽን ደፍተሽ እያለቀሽ እየተከፋሽ መምጣት አልነበረብሽም፣ እውነት ለመናገር ማለት ነው። በእርግጥ እውነት ነው ማለት አንድ ወንድ ልጅ ትዳሩን ፈቶ ገና ሳምንት እንኳ ፊርማው ከፈረመ ሳምንት ሳይሞላው በዚህ ልክ ወጥቶ መጨፈሩ፣ መዝናናቱ፣ መብላቱ፣ መጠጣቱ፣ ያዙኝ ልቀቁኝ ማለቱ የሆነ ጮቤ መርገጡ አስፈላጊ ነው ብዬ አልልም። ምክንያቱም እዚጋ፣ ያጣው ሚስቱ ብቻ ሳይሆን ልጁንም ጭምር ነው እያጣ ያለው እና ቢያንስ ለሚስቱ ባይጨነቅ ለልጁ መጨነቅ ነበረበት። ቢያንስ ከሚስቱ መለየት ባይከብደው ገና በማሕፀን ውስጥ ያለው ልጅ ባለማየቱ ማዘን ነበረበት። ነገር ግን አብርሃም ለእንደዚህ አይነት ሰው የተፈጠረ ሰው አይደለም። በቃ እዘን ተብሎ ወይም ደግሞ አላ እውነትም እንደተባለው አባቱም እንዳለው ገና ያልበሰለ እንጭጭ እንቦቅቅላ የሆነ ወንድ ነው ማለት ነው። እና ቢያንስ ኦኬ ሰው እኮ ሊደሰት ምናምን ይችላል። ነገር ግን መደበቅ ነበረበት፣ በቃ ስሜቱን መደበቅ ነበረበት። እና እውነት ነው፣ በጣም ያሳዝናል። አንቺ የሰጠሽው ምላሽ ላይ እውነት ለመናገር በልጠሽው እንድትገኝ ስለምፈልግ ነው እንጂ አይደለም ለአንቺ ለኛ ራሱ በጣም አሳዝኖናልና ምክንያቱም በዚህ ልክ ይሆናል ለሁለት ቀን ታመንኩ ብሎ አውቆ ጭንቅላቱን በነጠላ አስሮ መጣ ከዛ በኋላ ግን በሶስተኛው ቀን እንደዛ ሲሆን አየነው እና በጣም እየጨፈረ እየተዝናና ነበር እና ያ ነገር ሲታይ በጣም ያሳዝናል ሲቀጥል ደግሞ ሄርሜላ ሄርሜላ ያደረገችው ነገር ብርቅ ነው ወይ ብሩክና ሀይሚም እኮ አድርገዋል እና በሷ ተጀምረዋል ወይ ምንድን ነው የምታካብዱት ምናምን የምትሉ ሰዎች ግን ጤናኞች ናቸው ብሩክና ሃይሚ ማለት እኮ በጣም የሚዋደዱ የሚፋቀሩ ሁለት ካፕሎች ናቸው። በቃ ወደ ትዳሩ ባይገቡም ማለት ነው። እና ስለዚህ ሃይሚ ከማንም አልቀማችም እኮ ማንንም ከማንም ሴት ቀምታ አይደለም። ብሩክም ሃይሚን ቀምቶ አይደለም። ስለዚህ እነሱ እንደዚህ አይነት ነገር ቢሰሩም ኖርማል ነው። ምንም ይህን አክል የሚጋነን አይደለም። የሄርሜላ የተጋነነበት ምክንያት ምንድነው? እርጉዝ የሆነች ሚስት እያለችው እያወቀች ሩታ የአብርሃም ሚስት መሆኗ፣ ሩታ እርጉዝ መሆኗ፣ ሩታ የደረሰች እርጉዝ መሆኗን እያወቀች አብርሃምን በዚህ ልክ መፈታትኗ ተገቢ ነው ብላችሁ ታስባላችሁ፣ የሄርሜላ አድናቂዎች? ይሄ እኮ ነው ትልቁ ጥፋት እንጂ፣ እንደ ማንኛውም ሰው እንደ ማንኛውም ፍቅረኛሞች ቢሆን አብርሃም ትዳር ባይኖረው፣ አብርሃም ያረገዘች ሚስት ባትኖረው እኮ ችግር የለውም። ግን ለምንድን ነው እናንተ በቀጥታ ብቻ ነገሮችን እንትን እምትሉት? እና በደንብ አስፍታችሁ ማየት አለባችሁ። እዚህ ጋር የሩታ ስሜትስ? ሩታ ሁን ያለችበት ሁኔታ ይህ ይገባታል? ግን ምክንያቱም ሩታ ናት እኮ አብርሃም ሰው እንዲሆን ያደረገችው አብርሃም እዚህ እንዲደርስ ያደረገችው። ቢያንስ ሚስትነቱ ተውት? ግን ዛሬ ላይ እንዲደርስ እዚህ ደረጃ እንዲደርስ ያደረገችውን ሴት ላይ እንደዚህ አይነት ነገር ማድረጉ ተገቢ ነው ብላችሁ ታስባላችሁ ወይ? ሄርሜላስ ብትሆን እርጉዝ ሚስጥውና አስጥላ ለራሷ ለማድረግ በዚህ ልክ መጣር፣ ጭራሽ ከዛም አልፎ ተርፎ አያቷ ቤት ሆና አንሶላ እስከ መጋፈፍ ድረስ መድረሱ ምን የሚሉት ቅብጠት ነው? በመድኃኒዓለም እና ይቺ ሴት ናት ጀግና፣ ጎበዝ ኤች ኤንድ ኤ እያላችሁ ልብ እየሰጣችሁ ጎበዝ፣ አንበሳ እያላችሁ የምታበራሩት። ስለዚህ እናንተ ካበረ ታታችኋቸው እኮ እነዚህ ሰዎች ምንም አላደረጉም ማለት ነው ነውና ጥፋት ሲያጠፉ አይ እዚህ ጋ ልክ አይደለም ብለን የመቆጣት፣ የመምከር የመመለስ ግዴታ አለብን። ዝም ብለን ብቻ የተለቀቀ ቪዲዮ ላይ እየሄድን ጉብዝ ጀግና እያልን እያበረታታን ልጆቹ ወደ አልሆነ አቅጣጫ እየመራን እንትን ማለት የለብንም ማለት ነው። ለማንኛውም ሰላም ሳልላችሁ ብዙ አወራሁኝ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና እንቁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተስ እንዴት ናችሁ? እኛ ጋር ሁሉ አሸዋይና ነው። እንደሚታወቀው እንግዲህ መስቀል በደማቁ እየተከበረ ነው። ያው እኛ ያላችሁም በእርግጥ ቀርጫለሁ ግን ፖርስትላችኋለሁ ያው ትላልቅ ዩቱበሮች እየፖሰቱ እያያችሁን እንደሆነ ተስፋ አደርጋለሁ። እና የዘንድሮ መስቀል በጣም ደስ ይላል። ያው ሁሌም አዲስ ዓመት በመጣ ቁጥር ይለያል እንላለን። ዘንድሮ በጣም ደስ የሚል በዓል አክብረናል ማለት ነው ወዶችዬ። እናም እንግዲህ ይህንን በዓል በማሳከክ ሄርሜላ አብርሃምን ወደ ገጠር ወደ አያቷ ቤት ይዛው ሄዳ ነበር እና እዛ ላይ የሆነው ነገር በጣም ብዙዎቻችን አስደንግጦናል አንደኛ በዚህ ቅስፈት ሚስቱን በፈታበት ማግስት እሺ ብሎ ወደ ገጠር ከሷ ጋር ተጎትቶ መሄዱ እጅግ በጣም አንገታችን አስደፍቶን በጣም ተናደን ነበረ። ከዛም አልፎ ተርፎ ደግሞ ሙዚቃ ከፍቶ መጨፈሩ መቦረቁ፣ ሚስትን ጥሎ እርጉዝ ሚስት የደረሰች እርግጠኛ ነኝ ሩታ አሁን ላይ ስምንት ከምናምን ወይ ዘጠኝም ገብታ ሊሆን ይችላልና እንደዚህ አይነት ሚስቱን ጥሎ ፈቶ ጭራሽ ፈቶ ማለት ነው ፊርማ ፈርሞ፣ በዚህ ልክ ለመዝናናት የሁሉ መንገድ አቋርጦ መሄዱ ተገቢ ነው ብዬ አልልም። እንደኔ የፈለገው ፍቺ ቢፈጽምም የፈለገው ከፈታ በኋላ ከሌላ ሴት የመሆን ማየፍት ቢኖረውም፣ ነገር ግን ቢያንስ የሰው ልጅ ሳምንት፣ ሁለት ሳምንት፣ ሶስት ሳምንት ያዝናልኮ። ምንም ቢሆን ከሩታ ጋር ጥሩ ጊዜ አሳልፈሃል አይደል አብርሃም? ትላንት ከነበርክበት ዛሬ እንድትደርስ ያደረገች ትልቁ ትልቁ ትልቋ ቁልፍ የስኬት ቁልፍ ሩታ ናት አይደለ? ቢያንስ ያቺን ነገር እንኳ ሳይዝህ ቀርቶ ነው በዚህ ልክ እሷን ለመጉዳት እሷን ለማናደድ አይዶ ነው ወይስ? ልጅቷ ምንድን ነው ያደረገች? እውነተኛ አልገባንም፣ እና ሄርሜላ እንደውም ለዚህ ጉዳይ ምላሽ ብሰጭበት ደስ ይለኛል። ልጁ ምን ምን አድርገሽ ብታደን እዚህ ነው፣ ሚስቱን እንዲፈታ አደረግሽ። ከዛም አልፎ ተርፎ አያትሽ ቤት ይዘሽ ሄደሽ አብረሽው እስከ መተኛ ድረስ ደረሽ እና ምን አድርገሽ ነው? በእርግጥ እኮ ያው አብረንተኛን አላላችሁም እንጂ ያው መነካካቱ፣ መተሻሸቱ፣ አብሮ መዋሉ፣ አብሮ መበላቱ፣ መጠጣቱ፣ ዋና መዋኘቱ ምናምን አስቀድማችሁ አሳይታችሁን ነበረ። የቀራችሁ ይሄ ነገር ነበረ። ይህም ነገር አሳያችሁን። እውነት በጣም ያሳዝናልና፣ ሩታም እንግዲህ ለዚህ ነገር ምላሽ እንደሰጠች ቀደም ብዬ ባሳያዎቹ ቪዲዮ አይታችኋል ብዬ ተስፋ አድርጋለሁ። ሰው በዚህ ልክ ትዳሩን አቶ እንዴት በዚህን ልክ ይቦርቃል፣ እንዴት በዚህን ልክ ደስተኛ ይሆናል የሚል ነገር ነው ያነሳችው ሩታ። እውነት ለመናገር እኔ አይደንቀኝም። ምክንያቱም አብርሃም ትላንትና እኮ አይደለም አንቺን የፈታሽ ማለት፣ ፊርማ ፈረመ እንጂ እውነት ለመናገር አንቺን ከፈታሽ በጣም ቆይቷል። አንቺን የፈታሽ ገና ሄርሜላን አግኝቶ ከሄርሜላ ጋር አሸሼ ገዳሜ ማለት ሲጀምር እሱም ብቻ አይደለም ከሄርሜላ በፊት ብዙ ሴቶች መጥተዋል እኮ ወደ አብርሃም ህይወት፣ እነሱን ተቀብሎ ሲያስተናግድ ውጭ ውጪውን ሲያይ ነው በቃ ከአንቺ ህይወት ይወጣው። አንቺ ግን አልገባሽም። አንቺ ግን ስለምትወጁ ስለምታፈቅዱ፣ ለእሱ ፍቅር ስላለሽ፣ ለእሱ ስሜት ስላለሽ ምንም መስሎ አልታየሽም ነበረ። ሰውን በሚያወራልሽ ሰዓት አይ አይመለከታችሁም፣ አያገባችሁም፣ ከህይወቴ ውጡ ብለሽ ሰዎችን እያባረርሽ ነበረ። እሱም ብቻ ሳይሆን ለቶሎ ትዳርሽ። በነገራችን ላይ አብርሃም ብቻ ጥፋት ሳይሆን የእንጂም ጥፋት አለበት። ምክንያቱም የሆነ ኩሽታ በተፈጠረ ቁጥር እየዘለልሽ እየወጣሽ፣ እየዘለልሽ እንትን እያልሽ ትዳርሽ አደጋ ላይ እንዲወድቅ አድርገሻል። ወንድ ልጅ ደግሞ ስትር ያለች ሴት ይፈልጋል። ግን ለዛ ሁሉ ደግሞ ተንበርክከሽ ከሽ ይቅርታ ጠይቀሽዋል። ስለዚህ ቅርታሽን ተቀብሎ ትዳሩን ማዳን ሲችል ትዳሩን ለመበተን እንጂ አብርሃም ትዳሩን ለማዳን አንድም ቀን ሲጥር አይቸው አላቅም። እኔ በግሌ አንድም ቀን ይሄ ቀን ይሄ ቀን አብርሃም ከልቡ አዝኖ ተክሶ ትዳሩን ለማዳን እየጣረ ነው የሚል ሰው ካለ እስኪ መረጃ ይስጠን። ምንም መረጃ ምንም አይነት ጥረት ሲያደርግ አልነበረም። ስለዚህ ይሄ ትዳር አይፈልገውም ማለት ነው። ስለዚህ ትዳሩን ከማይፈልግ ወንድ ጋ ህይወት ለማስቀጠል መሞከር ድካም ነው። አይተሽዋል በእርግጠኝነት አንቺም እና ትርፉ ድካም ነው የሚሆንብሽ እንጂ ምንም ለውጥ የሚያመጣው ነገር የለም ማለት ነው ሩታዬ። ስለዚህ እንኳንም ሄደ፣ እንኳንም ከህይወትሽ ወጣ፣ እንኳንም ፈረመልሽ በቃ እንደፈለገ ይሁን የፈለገው ነገር ያድርግ። አንቺ መጎዳት የለብሽም፣ መናደድ የለብሽም፣ መበሳጨት የለብሽም። እንዳውም ከነሱ የተሻለ ሆነሽ መገኘት ደስ ደስ የሚሉ ነገሮች ፈታ ብለሽ እየሳቅሽ እየተዝናናሽ ልክ እሱ እንደሚያደርገው መምጣት ነው እንጂ ያለብሽ፣ አንገትሽን ደፍተሽ እያለቀሽ እያዘንሽ ተሰብረሽ ይሄ ነው በቃ እሰይ ነው የሚሉሽ። ሄርሜላን ብትሆን እሰይ ሠራሁላት ነው እንጂ የምትልሽ ወይኔ ስታሳዝን ብላ መቼም ባልሽን አተውልሽም። ሶ ሩታ፣ ጠንካራ ሴት ሆነሽ እስካሁንም ጠንካራ ሴት ነሽ። ከመጀመሪያው በበለጠ ጠንክረሽ ልናይሽ ነው እንጂ የምንፈልገው እኛ፣ ስታለቅሲ ስታዝኚ ማየት አንፈልግም። ለማንኛውም ውዶችዬ፣ የእናንተ ሀሳብ አስተያየት ኮመንተር ስር አስቀምጡ፣ እናነባለን። ሀሳብ አስተያየታችሁን የምንመልስላችኋለን። ለማንኛውም ምን እየተሰማኝ ይሄንን ይመስላል። በጣም ወዳችኋለሁ፣ አከብራችኋለሁ። ላይክ ሼር፣ ሰብስክራይብ አሁንም እንዳይረሳ፣ ረስታችኋል። መጀመሪያ በጣም በጣም በጣም እየሄዳችሁ ነበር፣ አሁን ወደኋላ እያላችሁ ነውና ውዶች እያበረታቱን፣ ደህና ሁኑ። ባባይ